እሺ እሺ ፕሮግራም ግን እየተከታተልኩ ነበረ ከመጀመሪያው ጀምሬ እና ስለ ህልም ነው የነበረው ቆይታ ማለት ነው። በመጀመሪያ ብዙዎቹን ህልሞችን ሰዎች ከሚናገሯቸው ነገሮች ተመሳሳይ ነገሮች ስለነበሩ እዛ ተረድቻለሁኝ እነዛን አልደግማቸውም። አንደኛው ህልሜ የሆነ ሰዓት ላይ በጣም አሟኝ ነበር እና በታመምኩ ሰዓት በጣም ይጨነቅ ነበር። በዛን ሰዓት ምንም አይነት ጸሎት ያልጀመርኩበት ሰዓት ነው እና በህልሜ ይመስለኛል በጣም በአስከፊ ደረጃ ላይ በነበርኩ ሰዓት ነው እና ታላቅ ወንድሜ ይመስለኛል ታላቅ ወንድሜ እና አንዲት ፀይም ሴትዮ ደልደል ያለች ሴትዮ ሆነው ወንድሜ በግራ በኩል ሴትዮዋ ደግሞ ማላቃት ነች እና በግራ በቀኝ በኩል ሴትየዋ በግራ በኩል ደግሞ ወንድሜ ታላቁ ወንድሜ ሆነው ይመጣሉ። እኔ ታምሜ ይመስለኛል ያው ታምሜ በነበርኩበት ሰዓት ነው። ውልቸር ላይ ቁጭ ብዬ ይመስለኛል። በዛን ሰዓት በጣም አሞኝ ነበር እና ወንድሜ ነጭ ንጹህ ወረቀት ይዟል። ንጹህን ወረቀት ጎንበስ ብሎ እኔ ቁጭ ብያለሁ ውልቸር ላይ እና ጎንበስ ብሎ እንጂ ይህን ወረቀት አጠገብሽ ላለ ሴትዮ ስጫት። አጠገብሽ ያለችዋ ሴትዬ ኪዳነ ምሕረት ነች። እሷ ነች የምታድነሽ ይለኛል። እሺ ብ ያን ወረቀት ተቀብዬ ያን ለሴትዮዋ እሰጣታለሁ። እሷ ደግሞ ያን ወረቀት ተቀብላ እኔ ኪዳነ ምሕረት ነኝ፣ አይዞሽ፣ ትድኛለሽ ብላ ያን ወረቀት ከወደ አንገቴ ባለው በኩል ባለው ገለጥ አድርጋ ያ ንጹህ ነጭ ወረቀት ስትከትልኝ አየዋት። እና ከዛ ደግሞ ቀለበት፣ ይሄ የጋብቻ ቀለበቶች አይነት ነገር አለ አይደል? ቀለበት እሱን የወርቅ ቀለበት ይዛ ይዣለሁ፣ እኔ በጅ እሱን አንጪው፣ እሱ ለአንቺ አያስፈልግሽም አሁን ብላል። ያን ቀለበት ይዛው ስትሄድ፣ እንደሰው በቃ እንደዚህ ቁጭ ብዬ ስትሄድ አየዋት። ሴትየዋ ማለት ነው። አይ ትድኛለሽ ብላ ወረቀት ከሰጠች በኋላ ያን ቀለበትን ግን ይታየዋል። ወንድሜ ሲሄድም አላየሁትም ሲቀርም አላየሁትም። ያን ህልማቼ ነቀሁል። ይገርማል። ታመሽ ዊልቸር ላይ መቀመጥሽ በህይወትሽ ውስጥ እርዳታ የሚያስፈልግሽ ሰዎች እግር እንዲሆኑሽ ሰዎች ረዳት እንዲሆኑ የሚያስፈልግሽ አንድ የሆነ ክፍል አለ። ዊልቸር ላይ መቀመጥ ማለት በራስ ሀሳብ አለመንቀሳቀስ፣ በራስ እድል አለመወሰን፣ የግድ የሰዎች ሀሳብ ያስፈልግሻል፣ ረዳት ያስፈልግሻል ማለት ነው። ወንድምሽ ከጎንሽ መሆኑ ወንድምሽ በመላክ በሚጠብቅሽ መልአክ ነው የሚመስለው ወይም በመምህራን ይመስላል። ምናልባት ስለምትወ አይሽ መምህር ነው። ስለምትወጁም ሊሆን ይችላል። በእሱ በኩል የተገለጠው ልልሽ ነበር። ራስሽ መለስሽው። በመምህራን ይመሰላል። ወንድም ብዙ ጊዜ ታላቅ ወንድም ይሁን ብቻ መምህር ወንድም፣ በመምህራን ይመሰላል በህልም እንደ ሁኔታው ነው። ግን ሁሉም ወንድም አይደለም፣ መካሪ ሆኖ ሲመጣ ማለት ነው። ነጭ ወረቀት ነፃ ፈቃድሽ ነው። እንደገና ነጭ ወረቀት ደግሞ ንስሐ መግባት የምትችልበት ሰፊ ጊዜ እንዳለሽ ማሳያ ነው። ለንስሐ ጊዜ ስጪ። ንስሐ የምትገቢበት ጉዳይ አለ። አሁን ስለ ትዳር የምታስቢበት ጉዳይ አይደለም። አምጪ ቀለበቱን፣ ስለ ፍቅረኛ፣ ስለ ትዳር ነገ ከነገ ወዲያ እንዴት ይኖራለው የምትይበት ጊዜ አይደለም። መጀመሪያ ልታስወግጁ የሚገባ ነገር አለ። ይህን ካላስወገድሽ፣ ኃጢአትሽን ካልተናዘዝሽ፣ የሆነ ነገር ካላስወገድሽ፣ ከፊት ያለው ህይወትሽ አይስተካከልም እየተባልሽ ነው ያለሽ አይመስልሽም? ስታስቢው እውነት ማለት እግዚአብሔር እናንቺ ብቻ በምታውቁት አንድ የሆነ ስለ ትዳር ስለ ፍቅር ስታስቤ፣ ወይም ደግሞ ስለሆነ ትልቅ ጉዳይ ስታስቤ ቀለበቱን አምጩ፣ እኔ ኪዳነምረት ነኝ። ደግሞ ማርያም ነኝ አደለም፣ ያለች ኪዳነምረት ነው ያለችው። ስሟን በኪዳነምረት ስመምጣቷ ለኃጢአትሽ ስርየት መጀመሪያ የሚገባው ንስ ይገባሻል። ኪዳነ ምሕረት ምሕረት እንዲደርግልሽ እንድለምንልሽ ጸሎት አድርጊ፣ ይቅር በለኝ ማረኝ በይ ማለት ነው። በኪዳነ ምሕረት ስመምጣቷ ማለት ነው። እውነት ነው መምህር። አንድ አሁን ደግሞ በቅርብ አሁን ትንሽ ጸሎት ከጀመርኩበት ሰዓት ደግሞ እንዲሁ አንዲት ማቃሱ ጓደኛ ትመስለኛለች። እንደውም ቀኑ የኪዳነ ምሕረት ነው። አሁን በዚህ ወይ ማለት ማሳሰብ ቤተ ክርስቲያን ሄጄ ይመስለኛል። ቤተ ክርስቲያኗም ኪዳነ ምህረት ነች። እዚ የምኖርበት ሀገርም ኪዳነ ምህረት ነች እና እዛ ቤተ ክርስቲያን ሄጄ ከቤተ ክርስቲያን ስወጣ አንዲት ጓደኛ ናገኛት አለው አብረን ያስቀደስ ነው ምናምን ይመስለኛል። እሷን ልና እኒሄድ ወደ ቤት እኒሄድ ወደ ኔ ቤት ላት አለው። ከዛ ስላት እሺ ልጅ አላት። አንድ ወንድ ልጅ ከትምህርት ቤት ልጅን ማምጫ ሰዓቱ መስሎ ነበረ። ሰዓቱ አልደረሰም እንደርሳለሁ። አብረን እንሄድሽ ምናምን ብላኝ አብረን እንመጣለን። ወደ እኔ ቤት ስንመጣ ስመጣ ሳየው ቤቱ ይሄ የምኖርበት ቤት አይደለም። ይመስለኛል የእናት አባቶች ቤት ድሮ፣ የተወለድኩበት የእናት አባቶች ቤት ንግዣ ትሄድ። ከዛ ገጠር አካባቢ ነው ተወል ያደርኩትና ፎቅና አዳራሽ የሚባል ቤት አለ። እሷ ከፎቁ ቁጭ ብላለች፣ እኔማ ከአዳራሹ ቁጭ ብያለሁ። ልጅቷ ማን እንጀራ እንደሰጣት አላውቅም። በሰሃን በትንሽ የሰሀን በሽሮ እንጀራ ተደርጎ እየበላች ነው። እናቴ ትመስለኛለች በጣም በሚያምር ሞሰብ ሞሰብ ትልቅ ሞሰብ እንጀራ አድርጋ ስጋወጥ ከዛ ላይ ደግሞ እርጎ ፈሰስ ብሎበት ኑ ብሉ ትለናለች እናቴ ከዛ ሰዓት ልጅቷ የለችም። እንደ ልጅቷ እኮ የለችም። ጓደኛ እኮ የለችም። ቆይ ልጠራት እሷን ብይሄጅ ልጠራት እሷን ሲሄድ እሷ በሰሃን እንጀራ በሽሮ ወጥ ትበላለች። እንዲ እንዴት እዚህ በሽሮ እንጀራ ትበያለሽ? እዛ ስጋ ቀርቡ ብዬ ያን እንጀራ ተቀብያ አስቀምጨው የሰሃኑን እንጀራ መተን ያን የሞሰቡን እናቴ ወላጅ እናቴ ነች የሰጠችን ያን የሞሰብ እንጀራ ስንበላ አየሁ። አዎ ከእሷ የምትማሪው አንድ የሆነ ጥሩ ስነ ምግባር አለ ብዬ አስባለሁ። ምናልባት እንግዲህ ልጅቷ መጥፎ ትሁን ጥሩቱን አላውቅም። አንድ አንቺ ጋር ያጣሽው እሷ ጋር ግን ያለ ትግስተኛነት ይሁን ትትና ይሁን በቻይነት ተጫዋችነት ይሁን ብቻ የሆነ ከእሷ ልትወስጂው የሚገባ የሆነ ደስ የሚል ባህሪ አለ። ወደ ቤተሰቦች መጥታ ራሱ እሷ ከፍ ያለ ቦታ ላይ መቀመጧ፣ አንቺ ደግሞ ዝቅ ያለ ቦታ ላይ መሆንሽ፣ አዳራሽ መሆንሽ፣ አንቺ ጥሩ ጥሩ ምግብ መብላትሽ፣ እሷ ደግሞ ሽሮ ነገር መብላቷ እቤታችሁ አንቺ ከሷ በምትወርሹ ባህሪ እቤታችሁ የአንቺ ቤተሰቦች ድረስ የአንቺ ባህሪ በመቀየሩ ደስተኞች የሚሆኑበትና ነገሮች መስተካከል አሁን እሷ እናንተ ቤት መምጣቷ አንቺ ልትላበሽ የሚገባው ባህሪ ነው፣ እግዚአብሔር እያሳየሻለሁ። ምናልባት አላውቅም ልጅቷ ምን አይነት ትሆን አትሆን፣ ግን ደግሞ አይ ቆይ በሌላ በኩል ደግሞ በሌላ በኩል ሳስበው ደግሞ ልጅቷ ከአንቺ የምትጠቀምበት የሆነ እድል ይሆናል ይኖራል አንቺ እና እሷ አብራችሁ ባላችሁበት ጊዜ ወይ በአንቺ ድል፣ በአንቺ ሀሳብ፣ በአንቺ ቻንስ፣ በአንቺ ስራ ሁለታችሁ ተመጋጋቢ የምትሆኑበት ለእሷ አዝነሽ የምትደርሽላት፣ ወይ ደግሞ እንግዲህ እሷ የምትወክለው ወደ እናንተ ቤተሰብ መምጣቷ፣ ወደ ድሮ ቤተሰቦችሽ መሄዷ የአንቺን የድሮ የልጅነት ባህሪሽ ከእሷ ጋር አሁን ካለችበት ጋር የሚያገናኝሽ ይመስለኛል። ሜይ ቢ የቅርብ ጊዜ ጓደኛች ትሁን የሩቅ ጊዜ አላውቅም። ምንድን ነው ይሄ ነገር? ጓደኛዬ እንደዚህ ማለት፣ ጠለቅ ያለ ጓደኛ የለንም፣ ግን ትውውቃለን። ሁለታችን በስደት አለም ነው የምንኖረው። አጋጣሚ ሆኖ እኔ በማላውቀው እሷ የምታውቀው ነገር የሆነ ሰዓት ላይ ይቅርታ ማለት ይቅርታ ጠይቃኝ ነበረ። ሰዎች እንደዚህ አሉኝ ምናምን ብላ፣ ግን ፍጹም እኔ ባላሰብኩት ነበረ። ልጅቷ አጋጣሚ ምንሆን ስጋው ደግሞ ተቀብላለች ምናምን፣ እግዚአብሔር ይመስገን እከኔ የተሻለች ሰው ነች። አየሽ፣ አሁን ያን እኮ ነው የምልሽ። እሷ ጋር አንድ ጥሩ የሆነ አንቺ ጋ የሌለ ጥሩ ስለ ምግባር፣ ጥሩ ባህሪ ይኖራታል። እና እሷ እናንተ ቤት መምጣቷ፣ ወደ ድሮ ቤተሰቦችሽ ቤት መሄዷ፣ ከፍ ያለ ቦታ ላይ መቀመጧ፣ አንቺ እንደሷ ብትሆኚ ቤተሰቦችሽ ጋር ሄደሽ ልክ እንደሷ ከፍ ያለ ነገር ነው የምታገኘው። ጥሩ ክብር፣ ጥሩ ስለ ምግባር፣ ጥሩ የሆነ ተቀባይነት ታገኛለሽ እየተባለ ነው ያለው የሚገባሽ ደግሞ አሁን ሳ ሽሮ ስትበላ በትህትና አንቺ ስጋ ቢ አደል ያልሻት ልክ እንደዛ ድማ አንቺ ደግሞ በስጋው ደግሞ ብትከብሪ፣ በጣም ጸሎተኛ አሰጋጅ እግዚአብሔርን የምታከብሪ ብትሆኚ ወደ ቤተሰቦች ስትሄጂ አንቺ በትህትና አነስ ያለ ነገር ስትመኝ ወይም የሆነ አነስ ያለች ነገር ከፍቼ እንደዚህ አድርጌ ራሴን ኑሮዬን እመራለሁ ስትይ፣ ቤተሰቦች ደግሞ ጥሩ የሆነ ገንዘብ፣ ጥሩ የሆነ ኑሮ፣ ጥሩ የሆነ ድል ይሰጡሻል ብዬ አስባለሁ ለአንቺ። እሺ አንድ ነው። አንድ ደግሞ አባቴን በጣም ነው የምወደው። ቄስ ነው አባቴ። እና አባቴ ይመስለኛል ከአባቴ ጋር አባቴ መኪና ይነዳል ይመስለኛል እኔንም አብሮኝ ይዞኝ እየሄድን የምንሄደው ድሮ የተማርኩበት ኤሌመንታሪ ትምህርት ቤት ከአምስተኛ ክፍል እስከ ስምንተኛ ክፍል የተማርኩበት ትምህርት ቤት ነው በር ላይ ስንደርስ ልክ እንደዚህ የኮሮና ክትባት የሚሰጡት አይነት ሰዎች አሉ አደለም? እንደዛ መርፌ ካልተወጋችሁ ትምህርት ቤቱ ጋር አትገቡም ይሉናል። ከዛ አባቴ መኪናውን አቁሞ አረ መኪናውን አልዘጋኸውም እለውና ይዘጋውና ከዛ መርፌውን ካልተወጋችሁ አትገቡም ሲሉን እሺ ብለን መርፌውን ተወትን ወደ ትምህርት ቤቱ ስንገባ እኔም አባቴ አየሁኝ። ትምህርት ቤቱ እቺ አሁን ያለንበት ጊዜ ናት፣ አሁን ያለንበት ሰዓት ናት። ፈተና የፈተና ጊዜ ነው መማሪያ ቦታ ነው የሆኑ ነገሮችን የምናውቅባቸው ጊዜ ነው። መርፌው ደግሞ አሁን በግዳጅ የሚመጡብን ነገሮች ናቸው። ብዙዎች ብዙ ነገሮች በግዳጅ ይመጡብናል። አባትሽና አንቺ በአንድ መኪና ሄዳችሁ በሩን ሳያዘጉት አንቺ የነገርሻቸው ዛሬ አንቺ የደረስሽባቸው ነገሮች ምንም እንኳን ካህን ቢሆኑም እሳቸው ስልጣናቸው ክህነት የክህነት ስልጣን ነው። ቤተክርስቲያን የማገልገል ነው። ግን አንቺ አወቅሽውን ደግሞ ላያውቁ ይችላሉ። አንቺ ደግሞ እሳቸው የሚያውቁትን ላታውቂ ትችላለሽ። ምንም የማይገናኝ ቢሆንም በመካከላቸው አንቺ ምእመን ብትሆኝም ይሆን ያልገባቸው ዘመኑን ያልዋጁበት፣ ያልተረዱት እሳቸው ለደሞዝና ለገንዘብ ወይ ደግሞ ለተለያዩ ጥቅማጥቅሞች ብቻ ወይም እንዲሁ አገልጋይ ለመሆን ብቻ ሲሯሯጡ አንቺንና ቤተሰቦችሽን ወይም ደግሞ አንቺንና እህትና ወንድሞችሽን የተዘናጉበት ነገር ይኖራል። ምን ሁኔታ ላይ እንዳላችሁ፣ ምን ማድረግ እንዳለባችሁ ያልተረዱት ነገር ይኖራል እና አባዬ በሩን ስጋው ስቲ አባዬ አሁን ያለንበትን ጊዜ አስብ እባክህን፣ በጸሎት አስበን ክፍት አታርገው፣ ሁሉን ነገር አስተውል እንደማለት ነው። እና አባትሽን ልታነቂያቸው የሚገባ አንድ ጉዳይ አለ። የሆነ ማወቅ የሚገባቸው ነገር ካለ አሳውቂያቸው። ትምህርቱን ማዳመጥ ካለባቸው ያዳምጡ። በጸሎት እንዲያስባችሁ ንገሪ። ከአንቺ የሚጠበቀው መተንፈስ ነው። ወደ ትምህርት ቤቱ ደግሞ ተከትባችሁ የምትገቡት ግዳጅ፣ የምትቀበሉት ግዳጅ እንዳለ ማሳያ ነው። ትምህርት ቤት መማሪያ ብቻ አለም፣ መፈተኛም ቦታ ነው። ስለዚህ አንቺንና ቤተሰቦችሽን ለማስተዳደር አባቶች ዋጋ በሚከፍሉበት አካሄድ ውስጥ አንቺም ተሳታፊ ነሽ። አንቺም አለሽበት። እየሰማሽ ነው። ዛሬ ከዛሬው ጋር ሳገናኝልሽ፣ አባትሽ በህይወት አሉ። ምን ይሉሻል? ስለዚህ ትምህርት ብታወሪያቸው ምን ምን አይነት ስሜት ሲኖራቸው በቤች ታስቢያለሽ? አረ፣ ደስ ነው ምክንያቱም አባቴና እኔ በጣም ጥሩ፣ እንዴት ነው አባትና ልጅ የሚለው ራሱ አይገልጸንም። በጣም ነው፣ አባቴ ነው በጣም ማለት ነው መግለጽ ከምችለው በላይ እና እድለን ቀርቶ እኔ አድርግ ያልኩትን ነገር በጣም ማለት አባቴ ጓደኛም ወንድሜም ሁሉ ነገር ነው። በቃ እንዴት ነው ጥሩ ግንኙነት ነው ያለን። እንደ እናት እንደ አባትና እንደ ልጅ ብቻ አይደለም እንደ ጓደኛም ነው አባቴን ማናገረ ምንድን ነው ይሄን ያልኩሽ፣ ምንድን ነው አባትሽ አንቺን የሚሰሙሽ ከሆነ ይሄን እድል ተጠቀሚበት። አባዬ በሩን ዝጋው ስትይ በሩን ከዘጉት እሳቸው ጋር ክፍት የሆነ ነገር አለ። መኪናውን የሚነዱት እሳቸው ስለሆኑ አንቺ ተሳፋሪ ነሽ። እዛ ቦታ ላይ አባትና ልጅ መሆናችሁ ማሳያው ያ ነው። እሳቸው ሹፌር ናቸው፣ ቤተሰብ አስተዳዳሪ ናቸው ማለት ነው። አንቺ ደግሞ ልጅ ነሽ፣ ተሳፋሪ ነሽ። የድሮ የድሮ ትምህርት ቤት እየሄዳችሁ ቢሆንም ግን ደግሞ በር እንዲዘጉ ነግረሻቸዋል። ያ ማለት ምንድ ነው? አሁንም ለአባትሽ ልጅ ብትሆኝም ግን ደግሞ ልትነግራቸው የሚገባ አንዳንድ ነገር አለ። ጥንቃቄ ማድረግ የሚገባቸው ነገር አለ። አትዘናጊ፣ ንገሪያቸው ዘመኑን እንዲዋጁ። እኛ የምንማማረውን ትምህርት ማወቅ አለባቸው። ካህናት ብዙ ጊዜ ከዝማሬው ከፍትሃቱ ከቅዳሴው ከምናምን ጋ ብቻ ነው ኢንፎርሜሽን ላይ በጣም ሌት ናቸው። ስለዚህ ቢያንስ የነቁ የነቁ እንዲሆኑ፣ አባ ይህን ትምህርት አዳምጠው፣ ዓለም እዚህ ደረጃ ደርሳለች፣ ስለ ክትባቱ ይሄ ነው፣ ስለ እንትኑ ይሄ ነው፣ ስለዚህ ስለ ፍጻሜው ዘመን ይሄ ትምህርት እየተሰጠ ነው ምናምን እያልሽ ንገሪያቸው፣ ይወቁት። ያህንን ባወቁት ቁጥር ለጸሎት በጣም ይተጋሉ። ሆ ፍጻሜው ላይ ደርሰናል እንዴ ይሄ እንዲነው እንዴ እያሉ የመጸለኝትናቸውም ይነሳሳል ብዬ አስባለሁ። እጨግናለሁ አንድ ልጨምር፣ ሰዓት ካልወሰድኩ ይቅርታ። የሆነ ጊዜ ደግሞ በጣም ወጣት ጓደኛዬ ፀጉርሽን ስላጭሽ አየውሽ አለችኝ ማለት ነው። በህልሟ ፀጉሬን ስላጭ ያንቺ ፀጉር የኔን ፀጉር እሷ ስላጭሽ አየውሽ አለችኝ። ማን ናቸው? ጓደኛዬ ነች በጣም ሞታ ጓደኛዬ ነች እና እንደዚህ ስናወራ እናወራደን የምንደባበቀው ነገር የለም። እና ዊዝ ደግሞ ፀጉርሽን ስላጨሻየሁት ምንድን ነው ፀጉር መላጨት ምናምን ነገር አለች። ጥሩ አይደለም እኮ ፀጉር መላጨት መዋረድ ነው ከክብር መውረድ ነው ወይም ደግሞ መዝቀጥ ነው እና ጥሩ አይደለም። ምናልባት እሷ በየዋህነት በግልጽነት ከነገረችሽ ተሳስታ ይሁን ሳታውቅ ይሁን ወይም ደግሞ ሆን ብላ ባይሆንም እንኳን ምናልባት ምናልባት ተበሳጭታና ተናዳ በእል ሆና ከእሷ የሚመጣ የሆነ አንቺ ላይ የሚመጣብሽ ጉዳይ ይኖራል፣ ካለሽበት ነገር ዝቅ የምትይበት ወይ አበድረሻት ገንዘብ ወይ ደግሞ በሆነ አጋጣሚ ከእሷ ጋር የሚያነካካችው ነገር ካለ ባዶ ድሃ የምትሆኝበት ወይም ከክብር የምትወርጅበት ካለሽበት ማዕረግ፣ ስልጣን ዝቅ የምትይበት ነገር ሊመጣ ስለሚችል ጥንቃቄ ማድረግ አለች። እሷ በዋነት ነግራሻለች። ያው ነገረችኝ። በሰዓቱ እሱን በነገረችኝ እንደውም አምስት ቀን አይሞላም፣ ትንሽ የሆነ የሚያስጠላ እንትን ውስጥ ገብቼ ነበረ። እንዴት ነው በህይወት የሆነ ዝብርቅ ያለ ነገር ሆኖ ነበረ። ሌላ እንኳ ምንም የሆንኩት ነገር የለኛ ጓደኛ ነበረኝ። ከእሱ ጋር ትንሽ በጓደኞች ምክንያት በጓደኛ ጋ ተለያየን። ስለዚህ ጓደኛሽ ጓደኛሽ ጸጉርሽን ስትላጭ እሷን ቻየችው። አንቺ ነሽ ያየሽው ስለዚህ አሁንም ትልቁ ነገር እሷ ጓደኛሽ ሆና ብታየው ምህልሙን እሷ ወኪል ናት። በጓደኞች በኩል የሚመጣብሽ ውርደት አለ። ክብርሽን፣ ማዕረግሽን፣ ፀጉርሽን ወይም ጓደኛ ፍቅረኛሽን ልታጭ ትችያለሽ ማለትም ጭምር ነበርና ራሷ ባትሆንም ከእንደዚህ አይነት ሁኔታ እሷ በግልጽነት ብታወራሽም በእንደዚህ አይነት መልኩ ይመጣብሻል ብሎ እየተናገረሽም ይሆናል። ትክክል። በዛን ሰዓት ስትነግደኝ ራሱ እኔ በጣም ደንግጭ ነበር። እሷ ምንም አልመሰላት። እኔ እንደውም እንዲህ በጣም መጥፎ ነው ፀጉር ጌጥ ነው፣ ፀጉር ለሴት ልጅ ምን ውበቷ ነው ምናምን ስላት፣ እንደውም ባልነግርሻ ነበር። በጣም ደነገጽ ምናምናት። ችግር የለም ምናልባት በሰዓቱ ከጓደኛዬም ጋር ተጣላን፣ አለፈን። በጣም ከባድ ጊዜ ነበረ። የተጣላነውም በእነሱ ምክንያት ነው። ምክንያት ሆነው የተጣላ ነው፣ በጓደኞቼ ነው ከእሱ ጋር ይጣላሉ። እኔ እና እሱ በራሳችን ችግር ሳይሆን በእነሱ የሆነ ችግር ተፈጠረ እና እስከ መለያየት ደረጃ ደረስን። እንደዛ አለ። በቀደም ደግሞ ከትናንቱ ወዳ በቃ ፀጉሬ በሚያምር ሁኔታ እንደዚህ አሁን እንዴት ነው ከለር ያለው ፀጉር ሆኖ ተተኩሽ በጣም ሲያምር ወዙ ምናምን አየሁኝና አሁን ደግሞ በአዲስ መልኩ እግዚአብሔር ከፍ ከፍ ሊያደርግሽ ነው። ጸጉር ተተኩሶ በሚያምር መልኩ ከታየ ወደ ነበርሽበት ክብርሽ ወደነበርሽበት ስብ እናሽና ደስ በሚል መልኩ በሰው ፊት ውበትሽን የምታገኝበት ያ ደግሞ ያንቺ አይደለም እግዚአብሔር አለ። ጸጉርን ጸጋን የሚሰጠው ከእግዚአብሔር የሚሰጥሽ አንድ ነገር አለ ብዬ አስባለሁ። ግን ከአንቺ የሚጠበቀው ደግሞ ያንን መንከባከብ መጠበቅ ነውና ጥሩ የሆነ ክብር፣ ማዕረግ ትዳርም ሊሆን ይችላል። ሴትነት ወጉንም ታገኝ ትችላለች። ብዙ ጊዜ ከትዳር ጋር በተገናኘ ምጣድ መግዛት፣ አክምባሉ መግዛት፣ እቃ መግዛት፣ ሳህን ምናምን መግዛት ትዳር ማግኘት ነው። ግን ይሄ ፀጉር ደግሞ የሚባለው ክብር ነው። ክብር ነው። ቦታ ማግኘት ነው። በቤተሰብም ዘንድ በፍቅረኛም ቦታ ማግኘት ነው። በምታወጃቸው ሰዎች መካከል ቦታ ታገኛለሽ፣ ተደማጭነትን ታገኛለሽ ማለት ነው። ሰው አድርገኝ ብለሽ የምትጸልይም ከሆነ ሰው ልትሆኝ ነው ማለት ነው። እሺ የኔታ፣ አመሰግናለሁ። እግዚአብሔር አክብርልኝ። ሰላሙ ምር የእውነት ሰላም ሰግን ማለት ነው። በህይወት የትልቅ ትምህርት ነው ያገኘት የእውነት ነቅች አለው እንዴት ነው አሁን። እግዚአብሔር ይመስገን ለንሳ በቅች አለው እግዚአብሔር ከፈቀደ ደግሞ ስጋ ው ደግሞ ለመቀበል ሀሳብ አለን። ሀሳብዚሰበትእግዚአብሔር ያሳካልሽ ይሄ ደግሞ ለመሆኑ ምክንያት እግዚአብሔር በአንተ ላይ አድሮ ያስተማረን ትምህርት ነው ብዬ ነው የማስበው፣ እና በጣም ነው የማመሰግነው። እግዚአብሔር ምስጋና አሁን እግዚአብሔር ችግር የለውም፣ ግን ትልቁ ነገር እግዚአብሔር ለስጋና ደግሞ ያብቃሽ ምን መሰልሽ ስጋና ደግሞ በአሁኑ ሰዓት መቀበል ማለት ራዕይ ዮሐንስ ምራፍ 14 ላይ የአውሬው ምልክት ያለባቸው ሰዎች የሚመዘምዝቁ ስለሆነባቸው እንደሚለው ሁሉ የበጉ የደሙ ማህተም ደግሞ ያለበት ሰው እንዴት ችን ጭንቅ መከራ እንደሚያልፋት ማሳያ ነው። ትልቅ ነገር ነው። በዚህ ሰዓት በጣም ሁሉም ሰው ተፈላሳፊ በሆነበት ሰዓት ለስጋና ደግሞ አቃቂር በሚያወጣበት ቀጠሮ በሚሰጥበት ኦርቶዶክሱ ቀጠሮ ይሰጣል። ፓጋኑ አቃቄሪ በናፍቆ አቃቄሪ ያወጣል። ፓጋኑ ጭራሽ ጭራሽ ስጋነር አይደለም ቀርቶ አምላክ ማን እንደሆነ እንኳን አያውቅም። እና በዚህ ሰዓት እንኳን ይህን መቀበል ትልቅ ነገር ነው፣ በእውነት መታደል ነው። ሃይማኖተኛ ሆኖ መገኘት ራሱ እንዴት ትልቅ እድል ነው! በእውነት በጣም ማለት የስም ክርስቲያን ሆኜ ነው የኖርኩት፣ ግን እግዚአብሔር ይመስገን